የአብ ቃል አክብሮሽ እናቱ ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ። የምን መካብሽ መሰላላችነሽ የምን መካብሽ መሰላላችነሽ ቅድስት ናታችን ድንግላንች ሆኑ ዓለም የፈጠረው ባንቺ ተወስኖ የገነት ፍሬነሽ ህይወት ያፈራሽ አንቺን ለመረጠሽ አንቺን ለነፃሽ ምስጋና ይድረሰው ለቸሯ አምላክሽ፣ ምስጋና ይድረሰው ለቸሯ አምላክሽ። የአብ ቃል አክብሮሽ እናቱ ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላላችን ነሽ፣ የምንመካብሽ መሰላላችን ነሽ። አዳም የኖረብሽ የኤዶም ገነት ነሽ የፊሶን ወንዝ ወርቅ የሚፈልቅብሽ የጊዮን ማዕበል ኢትዮጵያን የከበሽ ዮርዳኖስን አዛብ እንፈወሽ በልጁ ቃል በልጁ ቃልነት አብ ማከበረሽ የአብ ቃል አክብሮሽ እናቱ ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላላችነሽ የምንመካብሽ መሰላላችነሽ ጻዳሽን ወዶ ወልድ ዋህድ ዋጀሽ አብን በሰማያት እሊና ውጻፈሽ መንፈስ ቅዱስ መቶ አንቺና ከበረሽ። እመካብሻለሁ እመቤቴ ስልሽ የስለሽ እመካብሻለሁ እመቤቴ የስለሽ ያብ ቃል አክብሮሽ እናቱ ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ። የምን መካብሽ መሰላላችነሽ የምን መካብሽ መሰላላችነሽ ወልድ ዋህድ ወዶን ካንቺ መወለዱን ንጽሆን ዋጊቱ ቅዱሱ ስጋሽን

ፍጹም ተዋህዶ ፍጹም ተዋህዶ የአብ ቃል አክብሮሽ እናቱ ያደረገሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላላችንሽ የምንም ካብሽ መሰላላችነ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ሲማር ነው ለልቤ፣ ሰላም ስምሽን ስጠራው ማርያም። ትውልድ ነኝና ልጅሽ የፈጠረኝ ድንግል፣ እምቤቴ ላንቺ ምስጋና አለኝ፣ በፈቃደ እግዚአብሔር በአባቶቼ ጸጋ

ልቤ ሰላም ስምሽን ስጠራው ማርያም። በጠየቅሽው ጊዜ ወይኑን እንደ መላ አቅርቦልሽ ነበር በቃና ገሊላ። የሰላም እናቱ ሰላም ልበልሽ፣ ዘመን ይፈጸም ሳመሰግንሽ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንድ በቴ ማር ነው ለልቤ ሰላም። ስምሽን ስጠራው ማርያም በሰላምታ ድምፅሽ መንፈስ ተመልቼ አድግድጌ ልቁም እጆቼን ዘርግቼ በአብይ ቃል ቆሜ ልመስክር በብርኩቱ ቅድስት ድንግል ማርያም እግዚአብሔር እናቱ ስምሽን ስጠራው ድንግል ስምሽን ስጠራ ማርያም ስምሽን ስጠራው ድንግል ስምሽን ስጠራ ማርያም ለአንደበቴ ማርነው ለልቤ ሰላም። ስምሽን ስጠራው ማርያም ከሰማይ ሲገነው አንችን ማወደስ ሲገለ ሲፈቀድ ከመንፈስ ቅዱስ ማርያም፣ ሕይወቴ ነሽ ምክንያት ለመዳኔ ብዙ ነው ሚስጢሩ ሓንቲን ማመስከኒ ስምሽን ስጠራው ድንግል፣ ስምሽን ስጠራው ማርያም፣ ስምሽን ስጠራው ድንግል፣ ስምሽን ስጠራው ማርያም፣ ላንደበቴ ማር ነው፣ ለልቤ ሰላም። ስምሽን ስጠራው ማርያም። ወስባት ለእግዚአብሔር። እንኳን ለእናታችን ለቅድስተ ቅዱሳን ለወላዲት አምላክ ለድንግል ማርያም ዓመታዊ በዓል አደረሳችሁ አደረሰን። እንዲሁም ለመስቀሉ መልካም በዓል ይሆንላችሁ።